ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ መረጃችን ደግሞ ተደራሽ እንዲሁን ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ወደ ፈረንሳይ ያቀን ነው ማንችስተር ዩናይትድ በአንድሬ ዮናና ሁለት ስህተቶች ሁለታቻ በሆነው ውጤት ጨዋታውን አጠናቁ ተመልሷል። ማለት ነው እንግዲህ አንድሬ ኦናና ከፕሪሚየር ሊጉ የሚሰራቸው ስህተቶች አልፎ ተርፎ በአውሮፓ ሊጉም የሚሰራቸውን ስህተቶች አጠናቅሮ የቀጠለበትን ሁኔታ በትላንትናው ጨዋታ መመልከት ችለናል። ማለት ነው እንግዲህ ተጫዋቹ በርካታ የማንችስተር ዩናይትድ ደጋፊዎቹን ያበሳጭ ስህተት ነው በትላንትናው ዕለት መስራት እየቻለው ማለት ነው። እንግዲህ ከአሁን በፊትም በፕሪሚየር ሊጉ ማንችስተር ዩናይትድ እጅግ ደካማ እንቅስቃሴ እያስመለከተ በሚገኝበት ዓመት ማለት ነው እሱ የሚሰራቸው ስህተቶችም ማንችስተር ዩናይትድ ማግኘት የነበረበትን ውጤት ሲያሳጣው እየተመለከትን እንገኛለን ማለት ነው። በትላንትናውም ክለቡ ጨዋታውን አሸንፎ መውጣት የሚችልበትን እድል በግብ ጠባቂው ምክንያት አጥቶ እየወጣበትን ሁኔታ መመልከት ችለናል ማለት ነው። እንግዲህ ጨዋታውን ከሊዮን ጋር ያደረገው ማይሶር ዩናይትድ አቻ ውጤት እያስመዘገበበትን ሁኔታ በትላንትና ሁለት መመልከት ችለናል ማለት ነው። በኤሮፓ ሊግ ሩብ ፍጻሜ ወደ ግማሽ ፍጻሜ ለማለፍ የመጀመሪያ ዙር ከፈረንሳይ አዩ ሊዮን ጋር የገጠመው የሮበን አሞሪው ቡድን ሁለት አቻ በሆነ ውጤት ተለያይቶ ወደሚቀጥለው ጨዋታ የተመለሰበትን ሁኔታ መመልከት ችለናል ማለት ነው። እንግዲህ የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናና የጨዋታውን የትኩረት ማዕከል የነበረ ሲሆን፣ ሊዮን ያስቆጠራቸው ሁለትም ጎሎች በእርሱ ስህተት እየተገኙ ነበሩ። በተለይም ጨዋታው ከመደረጉ በፊት ከቀድሞ ማንችስተር ዩናይትድ ተጫዋች ከነበረው ኢማኒያ ማቲች ጋር ሰጣ ገባ ውስጥ ገብቶ የነበረው እንዲሁም ደግሞ ትኩረት ስቦ የነበረው አንድሬ ኦናና የጨዋታውም ትኩረት ሆኖ ያመሸበትን ሁኔታ በትላንትናው ዕለት መመልከት ችለናል ማለት ነው። በዚህም ጨዋታ ከነበሩ ተጫዋቾች ዝቅተኛው ሬቲንግ ውጤት የተሰጠውም ተጫዋች ሆኖ አምሽቷል አንድሬ ኦናና ማለት ነው እንግዲህ ለማንችስተር ዩናይትድ ወጣቱና ተስፈኛው ሊሮዮኒ እና ዚርጊዚ ጎሎችን ሲያስቆጥሩ፣ አልማዳ ቸርኪ የሊዮን ጎሎች ያስቆጠሩ ተጫዋቾች ነበሩ ማለት ነው። እንግዲህ አንድሬ ኦናናም እንደዚህ ስህተቱን እየሰራ እስከ መቼ ይቀጥላል? የክለቡን ዋጋስ እስከ መቼ ነው እያስከፈለ ሚቀጥለው የሚለው መነጋገሪያ የሆነበትን ሁኔታ እየተመለከትን እንገኛለን ማለት ነው እንግዲህ አንድሬ ኦናና ከጊዜ ወደ ጊዜ ስህተቶችን እያበዛ የማይሻሻል በረኛ እየሆነም በሜዳ ላይ እየተመለከት ነው እንገኛለን ማለት ነው። እጅግ ቀላል የሚባሉ ኳሶችም እንዲሁም ደግሞ ታይሚንግ አለመጠበቅም በግብ ጠባቂው እየተመለከትን እየምንገኘው ስህተት እየሆነ እየቀጠለ ይገኛል ማለት ነው። እንግዲህ ሮበን አሞሪንም እንግዲህ የራሳቸውን ውሳኔ ማስቀመጥ እንዳለባቸውም በርካታ የማንችስተር ዩናይትድ ደጋፊዎች አስተያየታቸውን እየገለጹ ይገኛሉ ማለት ነው። እንግዲህ አንድሬ ኦናና እንግዲህ በፕሪሚየር ሊጉም በርካታ ስህተቶችን ሲሰራ እንመለከተዋለን። ሁኖም ግን አሁንም ከፕሪሚየር ሊጉ አልፎ ተርፎ በኤሮፓ ሊግ ብቸኛ የማንችስተር ዩናይትድ ወደ ቻምፒዮንስ ሊግ ለመግባት ብቸኛ ባለው ተስፋ ላይም የማንችስተር ዩናይትድ የወደፊትን ተስፋ ማለት ይቻላል እያጨለመ የሚገኝበትን ሁኔታም እየተመለከትን እንገኛለን ማለት ነው። እንግዲህ የማንችስተር ዩናይትድ የአሰልጣኝ አባላትስ ስለ አንድሬ ኦናና ስህተት ምን ይላሉ የሚለው እንግዲህ በሚቀጥለው ጨዋታ የምንመለከተው ይሆናል ማለት ነው። እንግዲህ ሌላኛውም ጨዋታ ደግሞ ቶትናምን ከፍራንክፉርት ያገናኘው ጨዋታም በአንዳቻ በሆነ ውጤት ተጠናቋል ማለት ነው። ሌላው ሬንጀርስን ከአትሌቲክ ቢልባው ያገናኘው ጨዋታ ደግሞ ዜሮ ለዜሮ ነው እየተጠናቀቀው። ሌላው ባዶ ግሊምትን ከላዚዮ ያገናኘው መራ ግብር በላዚዮ ሁለት ለባዶ አሸናፊነት ተጠናቋል ማለት ነው። እንግዲህ ትላንትና ከተደረጉ አራት የዩሮፓ ሊግ ጨዋታዎች ሶስቱ ባቻ ውጤት ሲጠናቀቁ ባዶ ግሊምት እና ላዚዮ ያደረጉት ጨዋታ ብቻ ነው ሽንፈት የተደረገበት ማለት ነው። ሌሎቹ ሶስቱ መራ ግብሮች በአቻ ውጤት የተጠናቀቁ ጨዋታዎች ናቸው ማለት ነው። እንግዲህ የኤሮፓ ሊግ ወደ ግማሽ ፍጻሜ ለማለፍ የሚደረጉ የመልስ ጨዋታዎች በቀጣይ ሳምንት ሐሙስ የሚደረጉ ይሆናል ማለት ነው። እንግዲህ በተለይ በ ከሜዳቸው ውጪ ሂደው አቻ ውጤት አስመዝግበው የተመለሱ ክለቦች በሜዳቸው በሚቀጥለው ሳምንት ምን አይነት ውጤት እያስመዘግባሉ የሚለው የሚጠበቅ ነው ማለት ነው። እንግዲህ በተለይ ማንችስተር ዩናይትድ በሚቀጥለው ሳምንት ከፈረንሳይ ሊዮን ጋር በኦርትራፎርድ የመልሱን ጨዋታ የሚያደርግ ይሆናል ማለት ነው። እንግዲህ ይህ ጨዋታ ለማንችስተር ዩናይትድ ወሳኝ ይሆናል ተብሎ ይጠበቃል ማለት ነው።